ሰላም እንዴት ናችሁ? ሰላም ናችሁ ወይ? የቢሊነስ ወይት ሎስ ፋሚሊዎች፣ ለቻናላችን አዲስ ለሆናችሁ በዚህ ቻናል ስለ ክብደት መቀነስ፣ ስለ ጤና አጠባበቅ፣ የተለያዩ እናትነትና ውፍረት ብዙ አይነት አይዲያዎች ነው ከላይፍ ኤክስፔሪየንስ ከተተመሮቼ ከተማርኩት ይዤላችሁ የመጣሁት ትጠቀሙበት አላችሁም ታተርፍበት አላችሁ ብዬ ማስበው። ሰብስክራይብ ያላደረጋችሁ የደወል ምልክቷን እየተጫናችሁ ሰብስክራይብ አድርጉ። ዛሬ ምን ይዤላችሁ መጣሁ መሰላችሁ? እንዲሁ በደረቁ ከማደርቃችሁ ብዬ ዲቶክስ የሆነ ድሪንክ ብዙ ጊዜ የምጠቀመውን እሱን እየሰራን አንዳንድ አይዲያዎችን እናወራለን። ምንድነው በዋነኝነት አውራለሁ ብዬ ያሰብኩት በዚህ ቪዲዮ ላይ ምንድነው፣ ክብደት መቀነስ ስናስብ ወይም ክብደት መቀነስ ፕሮሰስ ላይ ካለ ምንድነው በጣም ብዙ ሰው የሚያሳስበው ምንድነው ካላችሁኝ፣ ረሃብ ይርበኛል እና ሁለተኛ ደግሞ ኮንሲስታንሲ ኮንሲስተንሲ ቀጣይነት ይኖረኛል። ረሃብ ደግሞ በጣም ያስቸግረኛል፣ እፈራለሁ። በመሀል ምግብ ያምረኛል። ልክ ደግሞ ዳይት ኤክሰርሳይዝ ብለን ስንጀምር ብዙ ጊዜ ማያምሩ ምግቦች ሁላ ነው የሚያምሩ። ይህን አውቃለሁ በራሴን በላይፍ ኤክስፒሪየንስ። ስለዚህ መጀመሪያ ላይ ያን ችለን ለፍ አለው ምንድነው ማድረግ ያለብን፣ ከህይወታችን ብናርቀው መወጡ ነው። ለበለጠ ደግሞ እነዛን ነገሮች ፋይት ልናድርግባቸው የምንችለው ስድስት ነገሮች ነግራቸዋለው እና ወደ አይዲያችን ከመግባታችን በፊት ይህን እየቆራረብ ታጥቦ በደንብ ጽድቅ ብሎ ነው እዚህ ጋር የቀረበው። ኳን ታላረኩም እንግዲህ ይቀርበልና ዛሬ እና ይህን እየሰራ ዲቶክስ ድሪንኮች ሲባል ሰምታችኋል። አሁን ላይ በተለይ ሶሻል ሜዲያ ላይ በጣም ዲቶክስ ድሪንክ እንትን ጠጡ፣ እንትን ጠጡ የሚባል ነገር በስቷል። ዲቶክስ ድሪንክ የዛሬ ስንት ዓመት መጀመሪያ ላይ ዌትሎስ ስጀምር የዛኔ ነው ስለ ጥቅሞቹ በደንብ ያወቅሁት። ኦልሞስት ሰባት ስምንት ዓመት አይሆነውም እዛኔ ነው ሞር ጥቅሞች ግን እንደሚባለው አይደለም። አሁን ላይ ሰው ምንድን ነው ዲቶክስ ድሪንኮች በኮርስ ለጤናችን በጣም ጥቅም አላቸው። አሁን እዚህ ጋር የተጠቀምኩ ያለሁት ቀይ ስር ነው አደለ? ቀይ ስር ኒውትሪሺነስ የሆነ የስር አይነት ነው፣ ቬጅቴብል ነው ለማለት ነው በውስጡ የተለያዩ ቪታሚኖች፣ ሚነራሎች፣ አንቲኦክሲዳንቶች ስለያዘ ለጤናችን ብዙ ጥቅሞች አሉት። ኢንፍላሜሽን ይቀንስልናል። ሜታቦሊዝም ውስጥ እንዲሆን ያደርግልናል። ኤክሰርሳይዝ የምንሰራ ሰዎች ኤክሰርሳይዝ ፐርፎርማንሳችንን በጤናማ ወይ ጨመር ካለን ቀይሰላል ፐርፌክት ምርጫ ነው። እዚህ ጋር ኩከንበር አለ። ኩከንበርም እንደዛው አንቲኦክሲዳንት ነው። የተለያዩ ሚነራሎች አሉት። ጅንጀር አለ ዝንጅብል እዚ ጋ የተለያዩ ነገሮች እንደማሳያቸው አሉ። እነሱ የብዙ የጤና ጥቅሞች አሏቸው። ስለዚህ ለጤናችን ስንጠቀማቸው ውስጡ ያሉትን ሚነራሎች፣ ቪታሚኖች ወደ ውስጣችን ስለሚገቡ ጤናችንን በደንብ ያስተካክሉልናል። ይህም ምንድነው እየተባለ ያለው እኔም የምቃወመው ነገር ምንድነው ካላችሁኝ ይህን መጠጥ ከጠጣሽ በቀን አስር ኪሎ ተቀንሻለሽ፣ ይህን መጠጥ ከጠጣሽ በሳምንት አስር ኪሎ ተቀንሻለሽ፣ ይህን ካደረግሽ ኖ ኖ፣ በፍጹም ከእውነት የራቀ ነው። እነዚህን ስለጠጣሽ ይህ ቀጥታ ገብተው አንዳንድ ሰው እንደ ማጂክ ገብቶ ቀጥታ ፋታችን ዲስትሮይ አድርጎ ወይም ጥፋታችንን በርን አድርጎ የሚያስከሳን ይመስሏል። ያ ከእውነት ቀ እንደዚህ አይነት ነገሮችን በፍጹም ሀደራችሁን እንዳትቀበሉ። ያ መስሏችሁ በየቀኑ እሱን ስትጋቱ ትቀመጡቱ ጥሩ አደለም፣ ለጤናችሁ። ያንን አስባችሁ ሳይሆን አሁን ለምሳሌ የተለያዩ ሻዮች አሉ አደለ? አፒታይት የሚቀንሱ ሻዮች። ያንን ሻይ ስንጠጣ ሻዩ አደለም እንድንከሳሚ ያደርጋል። ያ ሻይ አፒታይታችንን ይቀንሳል። አፒታይታችን ከተቀነሰ ደግሞ ቀን ሙሉ የምንበላዊ ምግብ መጠን እያነሰ ይመጣል። ያ ደግሞ ካሎሪ ዲፊሲት ላይ ይከተናል። ምግብ ቀንሰናል ማለት ነው። ያ ሻዩ ምንድነው ይረዳል አፒታይታችንን በመቀነስ እንጂ ቀጥታ ገብቶ የሚያቀልጠው ወይም የሚለው ዲስትሮ የሚያደርገው ፋት ምንም የለም። ስለዚህ በዛ ወይ እንዳትረዱ አደራችሁን። የእኔ ቤተሰብ ከሆናችሁ ከዚህ በኋላ እንደዚህ አይነት ነገር መቼም አታስቡም ብዬ አስባለሁ። እና እንደዚህ አይነት ነገሮችን ዲቶክስ መጠጦችን ስጠጣ ምንድነው ሜታቦሊዝም በደንብ ፋስት እንዲሆን ይረዳናል። ክብደት መቀነስ ላይ ስንሆን አጋጥሟችሁ ሊሆን ይችላል፣ የሆነ ሰዓት ላይ ያቆማል ክብደታችን፣ አይደለም መቀነሱን ያቆማል። ሰውነታችን፣ ሜታቦሊዝማችን እየቀሰቀሰ ሲመጣ ጥሩ የሆነ አፈጫጨት ሂደት ሰውነታችን ውስጥ ከሌለ እንደዚህ አይነት ነገሮች ያጋጥሙናል። ስለዚህ ደግሞ ዲቶክስ ድሪንኮች ፐርፌክት ናቸው ለገታችን ጤንነት፣ ሰውነታችን በደንብ ክሊ አንድ አንድ ነገር ልላችሁ የሚፈልገው ነገር ሰውነታችንን ዲቶክስ ማድረግ ተፈለግን አንደኛውና ዋነኛው ነገር ሰውነታችን ዲቶክስ ልናደርግ የምንችልበት ወይ ምን ይመስላችኋል? ታቁታላችሁ? ታስቡቻችሁ? ምንድነው ጾም ጾም ነው። ከምንም ከምንም አይወዳደር አይ በወር ውስጥ በሳምንት ውስጥ ይሁን አንድ ቀን በምንችለው አቅም እስከ 8 ሰዓት ዘጠኝ ሰዓት ከቻልን ቀን ሙሉ ሁለት ቀንም መጾም ይቻላል። ያንን ግን ለዌት ሎስ አይደለም የምንጠቀመው፣ ክብደታችንን ለመቀነስ ሳይሆን ሰውነታችንን ዲቶክስ ለማድረግ ሰውነታችንን ንጹሕ ለማድረግ ገጽ ጤናችንን የጉባታችን ስራ በደንብ አክቲቭ እንዲሆን ዳይጀሽናችን፣ ሰውነታችን በደንብ እንዲከናወን ይረዳል። ክሊን የሆነ ሰውነት ደግሞ ምንም እንሰጠውን ዳይቶች ይቀበልልናል። ዳይት ትክክለኛ ዳይት ትክክለኛ ኤክሰርሳይዝ እያደረግ ነው ማለት ሰውነታችን የማይቀንስበት ጊዜዎች አንዱ አይደለም። ያጋጠመን እናውቀዋለን፣ እንዴት እንደሚያስጠላ እኔም ስላሳለፍኩት ያንን ነገር አቤት እኔ የመጀመሪያ ስጀምር እንደዚህ አይነት ኢንፎርሜሽን የሚሰጠኝ ሰው ቢሆን እውነት። በአሁኑ በጣም በጣም ሁላችንም እድለኞች ነው። የተለያዩ ሶሻል ሚዲያዎች ላይ ውሸትም እንዳለ ሆኖ ማለት ነው፣ ሁሉም ሰው ናውሎጂን እውቀቶቹን እያካፈለ ነው። ሞር በኤክስፒሪየንስ እና በእውቀት ሲሆን ደግሞ በጣም ደስ ይላል። ስለዚህ ይሄን እየሰራውላችሁ ወይም ከትፌ ልጨርስና ለምታለል ይ እየከተፍኩ ላድርቃችሁ ወይስ ምንድነው አይዲያችን? ክብደት መቀነስ ስንጀምር ምንድን ነው ብዙዎቻችን የምንጨነቀው ነገር ይርበኛል። ኮንሲስተንስ እንዴት ነው የሆነው? ኮንሲስተንሲ የብዙዎቻችን ፍራት ነው። ጀምሬ ያቆማሉ። ስለዚህ ለምን ጀምረዋል እንላለን። ማለት ካለመጀመር መጀመር ይሻላል፣ እንደኔ እንደኔ ማለት ነው። ሳንጀምር ኮምፕሊትሊ ከምናቆም ጀምረም መሀል ላይ ብናቆም ቤተር ባይዘዌይ ልትሉ የሚችሉ ነገር አትልጩም፣ እንደዚህ አታረጊውም እን እንዳትሉኝ ሻ አደራችሁ። እኔ ቤት የሚጣል ነገር የገለባ የምናምን የለም። በደንብ ይታጠባል። በንጽህና በሎሚ በጨው ተደርጎ በደንብ ይታጠባል። የምጥላቸው ነገሮች በጣም ጥቂት ናቸው። ይህ በጣም አስፈላጊ አይደለም ብያሰቁትን ነው የምጥለው። ስለዚህ ክብደት መቀነስ አንድ ላቁ ማለት ስለዚህ ረሃብ ረሃብን ፋይት የምናደርግበት ረሃብን የምንዋጋበት ስድስት ነገሮች ልንገራችሁ አንደኛ ማይመስለን ግን ትልቅ ነገር ልንገራችሁ እስቲ ራሳችሁን እንቅልፍ ያልተኛችሁ ቀን ልብ በሉ በጣም ነው የሚለው ማለት በጣም ከፍተኛ ረሀብ ነው ቀን ሙሉ የሚያስከትለው እንቅልፍ ብዙ አለመተኛት ስለዚህ ሀደራችሁ እንቅልፍ በደንብ በመተኛታችሁ ስፔሻል ክብደት መቀነስ ሂደት ላይ ስትሆኑ እንቅልፍ በደንብ በመተኛታችሁን እንዳትረሱ እሺ ሁለተኛ ሁለተኛ ደግሞ ምንድነው ቁርሳችሁን በፕሮቲን የበለጸገ ምግብ ተመገቡ ፕሮቲን ድሮ ልጅ እያለን በአባባል ካስታወሳቸው እንቁላል በልቻሉ ጠዋት። ስለዚህ ቀድሞ አይረበኝ የሚሉት ነገሮች አሉ ከስጋ የተገናኘ ነገር ነው። እናቶቻችን ግን ያለምንም እውቀት ያንን ነገር ያቁት ነበረ። ስለዚህ ፕሮቲን ለመፈጨት ዳይጀስት ለመሆን በጣም ታይም ይፈጭበታል። ቶሎ አይረበንም ማለት ነው። ሌላ ፐርፐዙ ደግሞ ሌላ ጥቅሙ ቶሎ ስለማይፈጭ እሱን ለመፍጨት ሰውነታችን ትግል ውስጥ ሲገባ ካሎሪ በርን እናደርጋለን ማለት ነው። ስብን የማቃጠል አቅም አለው ማለት ነው። ስለዚህ በጠዋት ፕሮቲን ከተመገብን በየሰዓቱ በየሰዓቱ በየሰዓቱ የመመገብ ቻንስ ሰዓቱን ዝቅተኛ ይሆናል። ኢንሱሊናችንም ከፍ ዝቅ ከፍ ዝቅ፣ ሰውነታችን ውስጥ ያለው የስኳር መጠን ከፍ ዝቅ እንዳይ ያደርጋል። ስለዚህ ቶሎ ቶሎ አይረበን ማለት ነው። እሱንም ተጠቀም። ሶስተኛ ደግሞ ውሃ በደንብ በመጠጣታችንም አንጸናቃ ውሃ አንድ አንድ እዚህ ፌክ ራብ ይባላል። ውሃ ሲጠመንም የረሃብ ስሜት ሊሰማ ይችላል። ስለዚህ በቂ ውሃ መጠጣታችንን እርግጠኛ ነን። አራተኛ ኤክሰርሳይዝ ቲስ ማለት የምር ሰውነታችን የሚያስፈልገውን ካሎሪ ሰተነው ከሆነ ረሃብ ስሜት ሲሰማን እንደምንም ብለን ኤክሰርሳይዝ እንትራ። ኤክሰርሳይዝ ረሃብን የማጥፋት ቻንስ አለው፣ ስፔሻሊ ካርዲዮ ከሆነ። አምስተኛ ረሃብ ሊቀንሱ የሚችሉ ቡና፣ ግሪንቲ፣ የተለያዩ ሻዮች፣ ዲቶክስ የሆኑ መጠጦች እንደዚህ አይነት ነገሮችንም እንሞከር። ሌላኛውና ስድስተኛው ደግሞ ራሳችንን በምንችለው አቅም ሁሉ ቢዚ እናድርግ። ቤት ውስጥ ብዙ ጊዜ ቤት ውስጥ ቁጭ ብንልና ስራ ስንሰራ ወጥተን እኩል አይነት የምግብ አበላል አይኖራል ቁጭ ብለን ምግብ ልናስብ እንችላለን ቤት ውስጥ ከሆነ ስለዚህ ራሳችን ጊዜ ማድረግም አንነርሳ ፓርክቱን ልፈጭ ነው ሰብስክራይብ ግን አድርጋችኋል አይደል? አድርጋችሁ ሰብስክራይብ ሳታደርጉ እያያችሁ ያላችሁ ሰብስክራይብ አድርጉ። ብዙ ምንማማርበት ቻናል ነው። ጤናችሁን በደንብ የምጠብቁበት ነው። ክብደት መቀነስ ደግሞ ስፔሻሊ እየተቸገራችሁ ያላችሁ እናቶች ይህን ቻናል ተከታተሉ። በየቤቱ ያላችሁ ዲታ። ክብደት ለመቀነስ ጂም መሄድ አይጠበቅብንም። ክብደት ለመቀነስ የተለየ ነገር ማድረግ አይጠበቀብንም። እራሳችን ጤናችንን ጠብቀን መቀነስ እንችላለን። እኔ በደንብ በደንብ ይጠቅማቸው ላይ ያልኩትን ቲፖች ዲቶች ሁሌ ይዤላችሁ እመጣለሁ። ተርሰን አጠጋርተን ጨርሰናል። እንግዲህ እዚህ ውስጥ በዚህ የረሳሁት ነገር የረሳሁት ነገር ሳይሆን አለዚህ ጋር ሴለሪ ብዬ ልኬ ፐርስሊ ልከውልኝ ነው እንጂ ሴለሪ በጣም የጤና ጥቅሞች ስላሉ ሃይ ፋይበር ስለሆነ እሱንም ጨምርበታለሁ ልኬ ይሄን ይመጣልኝ ስቅጠላቸው ስለሚመሳሰል ፐርስሊን የተላከል እንጂ ሴለሪ እንጂ ጨምርበታለሁ። ይህም በብርጭቆ እናደርግና ጤና ማጨጓራ ያላችሁ ሹም አሽሎም ያህል ስላይስ አድርጋችሁ ጨምሩበት። እንግዲህ ይህን ይመስላል እንግዲህ ይህን ይመስላል። ሳይዟችሁ ትንሽ ለሁለት ሰው ነው የምትሆነው፣ ብዙ ናት። ፍሪጅ ውስጥ አስቀምጠን በየሰዓቱ መጠቀም እንችላለን። ስፔሻሊ ኤክሰርሳይዝ የምንሰራ ሰዎች ለነገ ጠዋት ማታ ላይ ብንወስዶ በጣም አሪፍ ኢነርጂ ይሰጠናል። እነዚህ ነው ኬሚካል ያሉብን ያሉባቸውን ነገሮች ከመውሰድ በዚህ ናቹራል በሆነ ወይ በጤናማ ወይ እመርጣለሁ። ምናምን ለማለት ፈልጌ ነው። ሰውነታችንን ለመቀነስ ስናስብ ረሃብ ወይም ኮንሲስተንሲ አለመኖር አንደኛ ኢሹ ነው ብዬ ነው ማስበው። የረሃቡን ገልጬላቸዋለሁ። ኮንሲስተንሲ እንዴት ይኑረን፣ ቀጣይነት እንዴት ይኑረን ላላችሁ ሰዎች ደግሞ ለምን በዛ ለምታስቡ ሰዎች ስንጀምር የመጀመሪያ ቀን ምንድነው ነው ሞራል ይሰጣል። ያንን ደጋግመ አንደኛ ስፔሻሊ የኔ ብደን ለእኔም ለካሰበሮችም በጣም አድቫይዝ ማድረገው ነገር ምንድነው ካላቸው የቀነሱ ሰዎችን በተደጋጋሚ ተመልከቱ። እነሱ ሰዎች ፕሮሰስ ውስጥ ያላ ያሉ ሰዎች እንዴት ነው፣ ሶሻል ሜዲያን ስንጠቀሙ ለጭንቅላታችን የሚጠቅም ነገር እንመግበው ይባላል አይደል? ለምን ወደ ጭንቅላታችን ገብቶ ስለሚቀር። ስለዚህ ዌይት ሎስ ላይ ከሆንን፣ ክብደት መቀነስ ላይ ከሆንን፣ ክብደት መቀነስ ላይ ያሉ ሰዎችን ብቻ እንመልከት። ወደ ውስጣችን ይገባል። እኛስ እንዴት ያቀተናል? ከእነሱ እንዴት እናንታለን? የሚያክል ኪሎ ትልልቅ ኪሎዎች አሉ አይደል? ዩቱብ ላይ ሲቀንሱ፣ የኔ ስቶሪ ራሱ ለብዙዎቻችሁ ትምህርት ስለሆነ እንዴት ነው ሀውማቸውን ኢንስፓየር አድርጓቸዋል። ግን ምንድነው ከሳምንት በኋላ እናቆማለን አብዛኞቻችን በቃ ደከመኝ ሰለቸኝ ስለቸኝ አልደግመን የምንየው ሌላ ደግሞ ፈልገን እንየው። እንደዚህ እያለ ራሳችንን እየሸወደን የሆነ ታይም ላይ ተመለሱ ብንባልም ላንመለስ እንችላለን። ስለዚህ በክብደት መቀነስ ሂደት ውስጥ መሳሳት፣ መስነት በቃ ማለት ኖርማል ነው። ሁላችንም ጋር እየተፈጠረ ነው፣ የአሁኑ ፕለስ ፕሮሰስ ይሄድ ነው። ስለዚህ በመሀል ዋና ከማቆም መሄድ ይሻላል፣ ወይም እያቆም መጀመር ይሻላል። ኮምፕሊት እንዳታቆሙት ትክክለኛውን ወይ ተጠቀሙ ትክክለኛውን ዳይት አድርጉ ትክክለኛውን ኤክሰርሳይዝ አድርጉ ለሰውነታችን የሚጠቅሙ ነገር ስቶ አንድ ቀን ለውጥ ታዩበታለች አንዳንድ ሰውነት ወዲያው ሪስፖንስ ይሰጣል በአስራ አምስት ቀንም አሉ በአስራ አምስት ቀን በጣም ትልቁ ለውጥ በአንድ ወር ትልቅ ለውጥ የሚያመጡ አሉ አንዳንድ ሰውነት ደግሞ ሁለት ሶስት ወር በኋላ ለውጡ ነው የምታዩት ለእኔ የምመርጥ የቱን ትመርጫለች ካላት ሶስት ወር በኋላ ቢታየው ለውጥ ነው ቀስ እያለ የሚመጣ ለውጥ ለመመለስም ትንሽ ይዘገያል ስለዚህ ያንን ምረጡ በቻናላችን እንግዲህ የተለያዩ መጠጦችን ማሳያችኋለሁ። ግን ድሪንኮችን ሳያሳያችሁ አሁንም አደራችሁ የተለያዩ መጠጦችን ሳያሳያችሁ አንዴ ልጠጣላችሁ አይደለ? እኔ ስለለመርኩት እንደዛ ነገር ምንም ማይመስል ሰው ግን ብዙ ጊዜ ሳስ ለው በተለይ ጓደኞች የመጡ ከቀመሱ ምንድና ሆነ በጣም ነው የሚጨንቃቸው። ድሮም መጀመሪያ ክብደት መቀነስ ሂደትን ስጀምር በቃ ምን አድርግ ነበር። ይሄ አሁን ብዙ ነገር ጣጣ ነበር አላልኳችሁ። ስራ ቦታ በተነሳ ነገር ወዲህ ብቻ ሳይሆን ስፔሻል ሎሚ ነክ ነገሮች አበዛለሁ። ያንን ይዤ እሄዳለሁ እና ምን እንደሚባል ነው የቢሎ አረቄ ነው ባለው ነው ቀምሶ፣ በጣም በቃ ኦልሞስት እንደነገርኳቸው ብዙ ሎሚ ነበር የምጠቀሙ ነው። ላጥ ነው የሚያርገው ጨጓራ እና ያንን የቢሎ አረቄ ነው ባዱላ። ታውቂ ነበር ይዚ ዘይ ዞር ነበር። በማንኛውም ቦታ አላማ ሲይዝ ጎል ሲይዝ እኔ ማንንም አሰማ መንገድ ላይ በጠራ መጣይ ስፖርት ልሰራ ይችላለሁ በቃ ጎሌም ብቻ ነው መጨረሻውን ነው ማስበው ከሌ እንደዚህ ሰው ምን ይለኛል ይሄ ነገር እንደዚህ ነው ሲያመጥ በ በምችለው አቅም ሪዛልት ላይ ነው ፎከስ አድርገው ስለዚህ የሚያስደስታችሁም እሱ ነው ውጤት ስታዩ ነው የምትደሰቱት ሰው ምን አለኝ ብላችሁ ሰው ስትከሱ ስትወፍሩ ኮሜንት አያቆምም ስትወፍሩ ና ምነው ሂና አካልሽ ምንሆነች ነው ስትከሱ ምነው ገረጣሽ ተጎሳቆልሽ ታመምሽ እንዴ ስለዚህ አያቆምም ኮሜንት እኔ በራሴ ሂደት ውስጥ ወፍራም እያለሁ ወፈርሽ የሚሉ የሚያበሽቁኝ ብዙ ነበሩ። ልክ ስገዛ ኤቭሪባዲ የድሮ መልክሽ ይሻላል፣ የድሮ ድንቦሽ ቦሽነት ይሻላል፣ ምነው እንደዚህ ሆነሽ፣ ኧረ እንዲ ቤተሰቦችን አታሳጪ፣ ማይመጣብኝ ኮሜንት መሀል ላይ ሰውን ጤናማ ሁኔው ደግሞ መጨረሻ ላይ አምሮብኝ ሳይው ደግሞ እድሜሽን መሰልሽ። በሁሉም ወይ ኮሜንት አለ፣ በሁሉም ወይ። ስለዚህ የራሳችሁን ነገር ብቻ ተከተል። እናንተን ደስታ የሚሰጣችሁ እናንተን ኮንፈርት የሚያደርጋችሁ ኮንፊደንሳችሁን የሚመልስላችሁ ጤና በቃ ቅድሚያ ለራስ ራሴ። እኔ ምን አምናለሁ ለልጆቼ ልጆቼን ከማስደሰት በላይ ራሴ በደንብ ጤነኛ ሲሆን ልጆቼን ሞር እንደማስደሰታቸው አውቃለሁ። ለልጆቼ እንደምደርስላቸው አቃለሁ። ጎበዝ እናቱ እንደመሆን አውቃለሁ። ቁልጥጥጥ ያልኩ እናቱ መሆን ለእኔ በጣም ደስታን ከሚፈጥረኝ አንደኛው ነገር ውስጥ እሱ ነው። ስለዚህ በራሳችሁ አትቀልዱ እሺ። እኔ በጣም ብዙ ሰው የምመክረው ነገር ነው። በራሳችን ከቀለድን ለሰው ቀላለን አታክ ለመደረግ እኛ ደስተኛ ከሆን ግን ለልጆቻችን፣ ለቤታችን ለማህበረሰብ ሙሉ የምናበረው ስፔሻሊስት ሴቶች ከፍተኛ ጥንካሬ በውስጣችን እንዳለ እንግዲህ ታውቃላችሁ። እናት ስንሆን ደግሞ ጥንካሬያችን እየበዛ ነው የሚመጣው። በርቱልኝ። ኮሜንት፣ ሰብስክራይብ፣ ላይክ ማድረግ እንዳትረሱ አደራችን። ይጠቅመዋል ብላችሁ ለምታስቡ ሰው ሼር እያደረግን ላችሁ ኮሜንት እንድሰራላችሁ ሞር ጥያቄዎችን ኮሜንት ስለማለት እያደረጋችሁ የተሰማችሁን ቪዲዮችን ወደዳችሁት የሚለውንም እንዳቅ ያንን ማድረግ አትርሱ። በሚቀጥለው ደግሞ አዲስ ቪዲዮ እመጣለሁ። በሳምንት ሁለቴ ነው እየለቀኩ ያለሁት፣ ሐሙስና እና እሁድ ነው እየለቀኩ ያለሁት። እንግዲህ ከእግዚአብሔር ጋር እቀጥላለሁ፣ እንደዛ ብዬ አስባለሁ። አመሰግናለሁ ለዛሬ ቪዲዮ። አሁንም ሰብስክራይብ ማድረግ እንዳትረሱ ባይ